ሰላም ተወዳጆች እንደምናርፈዳችኋል ባላችሁበት ሁሉ ሰላማችሁ እንዲበዛ ስል ልባዊ ምኞቴን እየገለጽኩ፣ ክብሯን አድማጮች በዚህ የመረጃ ሰዓት እጅጋን ገብጋቢናም ሰበር የግንባር መረጃዎችን ከተለያዩ የአማራ ክልል ጦር ግንባሮች በማጠናቀር ወደ እናንተ ይዤ እቀርብ ያለው እናንተም እስከ መረጃዎቹ ፍጻሜ አብራችሁኝ በመቆየት እኚህን ወሳኝ መረጃዎች እንድትከታተሉ እያልኩ ቪዲዮውን ስት ስትጀምሩ ላይክ በማድረግ እየጀመራችሁ በኮመንት መስጫው ስርም የግል ሀሳብ አስተያየቶቻችሁን በማስፈር በተለያዩ የዓለማችን ክፍል ለሚገኙ ወዳጅ ዘመዶቻችሁ የሀገራቸውን ወቅታዊ መረጃዎች መከታተል እየችሉ ዘንድ ቻናሉን እንዲሁም ቪዲዮውን ሼር እንድታድርጉላቸውም ስል በትህትና እያሳሰብኳቸው ቀጥታ ወደ ዝርዝር መረጃዎቹ የምሻገር ነው የሚሆነው። ለሳቱ ቀዳሜ ወዳደረኩላቸው የመረጃ ክፍሌን በቀጥታ ሲሻገር ሞታይ ፈሪው አባይ ሸለቆ ብርጌድ ታላቅ ተጋድሎ ፈጸመ። የዘጠነኛ ሳሙኤል አወቀ ክፍለ ጦር አባይ ሸለቆ ብርጌድ ከመርጦ ለማርያም ከተማ እስከ ጉናጉና አቡነ ሀቢብ በተዘረጋው ውጊያም በአራት አቅጣጫ ባደረገው ተጋድሎ ድል ተቀዳጅቷል። በምርጡ ለማርያም ከተማ አንደኛ ደረጃ ሆስፒታል የመሸገውን የአገዛዙን ሰራዊት ድባቅ በመምታትም የጀመረው የአባይ ሸለቆ ብርጌድ ትንቅንቅ በርካታ የአረመኔውን ሰራዊት በመደምሰስ ምርኮኛ ማድረግ ችሏል። በየሆስፒታሉም የመሸጉ የአረመኔው ሰራዊትና የፖሊስ አባላት ገሚሶቹ ሲማረኩ መቶ አለቃ ደሳለኝን ጨምሮ በርካታዎች ተገድለዋል። በአቡነ ሀቢብ ቤተ ክርስቲያን ላይ በነበረው ሌላኛው ትንቅንቅም ላስጨራሽ ውጊያ እየተደረገ ሲሆን ከአምሳ በላይ የአረመኔው ሰራዊት በምሽጋቸው ተቀብረዋል። ከጉና ጉና እስከ አሉሻ ከዛት በተደረገ ፈልሚያም የአባይ ሸለቆ ብርጌድ ከፍተኛ የጠላት የጦር አዋጊዎችን ጨምሮ ብዙዎችን የአድማ ብትን አባላትም ደምስሷል። ከመካነ ሰላም መርጦ ለማርያም እየተወረወረ አስደናቂ ጀብድ እየፈጸመ የሚገኘው አባይ ሸለቆ ጠላት እየተቆጣጠራቸውን ወሳኝ ቦታዎችን መቆጣጠር ችሏል። በትናንትናው ታላቅ ገድልም ምርጩ ለማርያም ከተማ በመግባት የጠላትን ኃይል በመማረክም የድል ግስጋሴውን አጠናክሮ ቀጥሏል። ወደ ቀጣይ መረጃ የምስ ሻገር ከወደ ወለጋ የደረሰን መረጃ አለ። ይህ መረጃ እንግዲህ ያገዛዙ የጸጥታ መዋቅር በሁለቱ የወለጋ ዞኖች ምስራቅና ሆሮ ጉዱሩ ወለጋ ቀጣይ ስለሚኖረው ዘመቻና ተያያዥ ጉዳዮች አንገር ጉትን ከተማ ላይ ምክክር ማድረጉ ታውቋል። በምዕራብ ከፍተኛ አመራሮች በተመራው ስብሰባ ወቅት የሰብል መሰብሰቢያ ወቅት ስለሆነም እኛ የደህንነት ሰዎች በቀን ሰራተኞች ስም ፋኖ ወዳሉበት ቀጠና ሄደው አስፈላጊውን መረጃ እንዲያመጡ በሚልም ስምምነት ላይ ተደርሷል። በመሆኑም ወቅት እየጠበቁ አማራው አመት ሙሉ የለፋበትን ሰብል እንዳይሰበስብና መጠነ ሰፊ ጭፍጨፋ ለማድረግ ስለታሰበም ሕዝባችን አስፈላጊውን ጥንቃቄ እንዲያደርግና ጸጉረ ልውጦችንም ሲመለከት አስፈላጊውን ምርመራ እንዲያደርግና አሳስባለን ሲል የአፋ ባሃ ቢዛም እዝ ሕዝብ ግንኙነት ኃላፊ ዲያቆን ክንዶ አሸናፊ ገልጿል። ከዚሁ መረጃ ጋር የሚወጡ ተያያዥ መረጃዎች ሲኖሩ እየተከታተል ወደ እናንተ ማድረሳችንን የምንቀጥል ይሆናል። ይህ በእንዲህ እንዳለ በሌላ መረጃ ብርህኛው ቀስተ ደመና ብርጌድ በጠላት ላይ ጥቃት ፈጽሟል። ጥቅምት አንድ ቀን 2018 ዓ.ም የአፋ ባህ ምዕራብ አማራ ቀጠና ቴድሮስ እዝ የቀኝ ጌታ የወፍታዬ ንጉሴ ስድስተኛ ክፍለ ጦር የብርሃኛው ቀስተ ደመና ብርጌዳና ብስቶች በሆስፒታል በኩል ደብረ ኤልያስ ከተማ ዘልቀው በመግባት በወራሪው የብልጽግና ሰራዊት ከፍተኛ ጥቃት ፈጽሟል። በድንገት ከጠላት ምሽግ የተከሰቱት ቀስተኞቹ የቀስተ ደመና ብርጌዳና ብስቶችም በጠላት ላይ መብረቃዊ ጥቃት በመፈጸም በርካታ የጠላት ኃይል ሞትና ቁስለኛ አድርገው ወጥተዋል። መረጃውም የበረሃኛው ቀስተ ደመና ብርጌድ ህዝብ ግንኙነት ነው። ተያያዥ መረጃዎችን እየተከታተል እንገኛለን። በቀጣዩ የመረጃ ክፍላችን የሚደርሱንን መረጃዎች አጠናቅረን በዝርዝር የምንመለስበት ይሆናል። ወደ ቀጣዩ ወሳኝ መረጃ የምስሻገር ዘመቻ አርበኛ አደም አሌ ወይንም አባናዳው በደል ተጠናቀቀ። በአፋባሃ ምስራቅ አማራ ምንሌ ከዝ መስከረም 14 ቀን 2018 ዓ ም የተጀመረው ዘመቻ አርበኛ አደም አሌ ወይንም አባናዳው በበርካታ ወታደራዊ ፖለቲካዊ፣ እንዲሁም ዲፕሎማሲያዊ ድሎች ታጅበው መስከረም 30 ቀን 2018 ዓ ም ተቋጭቷል። ዘመቻውም መስከረም 14 ቀን 2018 ዓ.ም ተምረት ከጠዋቱ 12 ሰዓት በአምስት ኮሮች በተመሳሳይ ሰዓት ውጊያ በመክፈት ከተጀመረበት ቅጽበት አንስቶ የአፋ ባሃ ምኒልክ እዝ ምስራቅ አማራ ኮር 1 ምስራቅ አማራ ኮር 2 ላስታ አሳምነው ኮር፣ ለጀያሱ ኮር፣ ንጉስ ሚካኤል አሌ ኮር የዕዙ ልጅ ዘመቻ እንዲሁም በአንዳንድ ቀጠናዎች በቅንጅት የድርጅታችን አካል የሆኑት ቴድሮስ እዝ፣ አሳምነው እዝ በላይ ዘለቀ እዝና መላው የሰራዊታችን አባል በየደረጃው የሚገኘው የኃይል አመራሮችና የእዛችን ስራ አስፈጻሚ አመራሮች 24 ሰዓት ሰባቱንም ቀን እረፍት አልባ የውጊያ ተሳትፎና አመራር በመስጠትም የሕልውና ትግሉን ታሪክ አዲስ ምዕራፍ ውስጥ ማስገባት ተችሏል። ዘመቻው ታቅዶ ወደ ተግባር ከተገባበት ጊዜ ጀምሮ የድርጅታችንን አፋባ ቀጠናዊ አመራሮች የሞራል ድጋፍ ከመስጠት ጀምሮ የዘመቻው አካል በመሆንም የጠላትን እንቅስቃሴ በመገደብ አልፎም ባደረግናቸው የጋራ ውጊያዎች የአማራ ሕዝብ የህልውና ትግል መሪ ድርጅቶች ድርጅትም እንደ ተፈጠረ በተግባር አሳይተናል። ለ18 ቀናት ያለ እረፍት በዘለቀው ዘመቻ አባና ደውም በርካታ የነፍስ ወከፍ የቡድንና የሜካናይዝድ ጦር መሳሪያዎችን ከበርካታ ተተኳሽ ጋር እንዲሁም ከሃያ በላይ ወታደራዊ ተሽከርካሪ በምርኮ እየተገኘበት ሲሆን ጥላትም አምስት ክፍለ ጦሮቹ የተበተኑበት ውጊያውን አቅደው የሚመሩ የውጊያ መሀንዲሶቹን ጨምሮ በርካታ መስመራዊ መኮንኖቹን ያጣበት በመቶዎች እየተማረኩበትና በሺዎች ሙትና ቁስለኛ የሆነበት ስኬታማ ዘመቻ እንደነበረም በግምገማችን አረጋግጠናል። የአማራ የሕልውና ትግል ከጀመረበት ካለፉት ሁለት ዓመታት ወዲህም ጠላት ካስተናገዳቸው ኪሳራዎች እጅግ የከበደውን ኪሳራ በዘመቻ በአደም አሌም አስተናግዷል። ፋኖ በርካታ ወረዳዎችን ከተማ አስተዳደሮችናም ሰፊ ቀጠና የተቆጣጠረበት የሕዝብ አስተዳደር መዋቅር በሰፊው የዘረጋበት ከዚህ ጋር ተያይዞም በቀጣይ እንደ አማራ የአፋ ባህ በሚያውጃው ዘመቻ ምን ሊፈጠር እንደሚችል ትልቅ ፍንጭ የሰጠበት፣ አቅማችንንም ለወዳጅ ጠላት እያሳየንበት ልዩ ዘመቻም ነበር። በጥልቅ ግምገማችን በዘመቻው የፋኖ የህልውና ትግል አዲስ የትግል ምዕራፍ የደረሰበት በመሆኑም በተመዘገበው ድል ሰራዊታችንናም ድርጅታችን ብቻ ሳይሆን የትግል ባለቤቱም የሆነው መላው የአማራ ህዝብና የአማራ ትግል ደጋፊዎች እንኳን ደሳለን እንኳን ደሳላችሁ ለማለት እንወዳለን። ከምንም በላይ የአማራ ፋኖ ትግል ዓለም አቀፍ የጦርነት ህጎችን እንደሚያከብር በመርኮኞች አያያዝ ለዓለም አቀፉ ማህበረሰብ በማሳየት ትግላችን ራስን የመከላከል እንዲጠፋ የተፈረደበትን ህዝብን ሕልውና የማዳን ተልእኮ እንደሆነም በተግባር ማስመስከር ችለናል። የዓለም አቀፍ የሰብአዊነት ህግ ኢንተርናሽናል ሁማኒቴሪያን ላሁ በሚደነገገው መሠረትም ሰብአዊ ክብራቸውን በጠበቀ ሁኔታ የያዝናቸው የቀድሞ የብልጽግና ሰራዊት አባላት ይህን ምስክራቸውን በዓለም አቀፍ ማህበረሰብ አባላት ፊት መስክረዋል። ይህ አዲሱ የአማራ ህሉና ትግል የታሪክ ምዕራፍ ነው። በቀጣይም እንደ ድርጅት በምናደርጋቸው ዘመቻዎች ለዓለም አቀፍ የሰብአዊነት ህግ ተገዢ ሆነን እስከ አራት ኪሎ ድረስ እንደምንዘልቅ ዳገም ማረጋገጥ እንወዳለን። አጠቃላይ ባለፉት 18 ቀናት በዘመቻ አባናደው የተመዘገቡ ዝርዝር ቁጥራዊና ሌሎች መረጃዎችን የማጠቃለያ ሪፖርትንም ይዘን እንመለሳለን። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎም ተጠናክሮ ይቀጥላል። ህልውናችን በተባበረ ክንዳችን። የአማራ ፋኖ ብሔራዊ ኃይል አፋ በሃ ምስራቅ አማራ ቀጠና ምኒልክዝ፣ ጥቅምት 1 ቀን 2018 ዓ.ም ያጋራው እጅግ ወሳኝ መረጃ ዘል መልእክት ነው። ክቡራን አድማጮች ለዚህ የመረጃ ሰዓት ያስኩላችሁ አሁናዊ ወቅታዊና ሀገራዊ አጫጭር መረጃዎች ይህን ይመስላሉ። ከሰዓታት በኋላ በሌሎች ወቅታዊ መረጃዎች እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ።